ተቆጣጠርሽ እግዚአብሔር ይዘሽ መፋለም ትጀምሪያለሽ ከዛ በኋላ ሰልፍ ኢምፕሩቭመንት ይጀምራል ማለት ነው ሱስ ውስጥ ነበርክ የማትፈልገው ህይወት ውስጥ ነበርክ እንደው ከዚህ ህይወት ውስጥ ሙሉ ለሙሉ የወጣበትን ቅጽበት ወይ ኢንሲደንት ታስታውሰዋለ ያ ምን ነበረ ራሴን ማጥፋት የፈለግኩባት ቀን ውጭ ሸልተር ነበርኩኝ የብቻ ሩም ተሰጥቶኛል እንግዲህ ከዛ እዛ ሩም ውስጥ ሆኜ በጣም ቤት ያስጠላልታ በጣም ቆሽሿል የበላሁባቸው ሳህኖች አልታጠቡ ታልበቃ ተጥለዋል ሁሉም። ሻወር ካደረኩኝ ገና ላይ ሰባት ቀን ምናምን አስቢ፣ ውጭ ሀገር ሆኜ እኮ ነው። ሻወር አለ፣ ቆሃ አለ፣ ሁሉም ነገር አለ። ግን በቃ የሆነ መንፈስ ተቆጣጥሯል። በቃ ታስር ያለው እዛ ነኝ። ከዛ አሸነፈኝ። ምናልኩኝ ራሴን ማጥፋት እፈልጋለሁ። ወሰንክ ወሰንክ። እንዲያው ከዚህ በፊት መቶ ቢያቀ እንዲህ አይነት መጥፎ ሀሳብ ጭንቅላት ውስጥ ራስን ስለማጥፋት ነው ሹክሹክታ ምን ያደርግልሃል? ከዚህ የስቃይ ዝም ብለህ ብትሰናበት ቅላሽ ብትልስ ይላል። ለምን ደ የምትሰቃየው? እድል አይደለም በቃ የሚቀጣይ ሌላ ህይወት ካለ እዛ ትሞክራለህ። ምና የአባብ ራሱ ጣ ነው ባይዘ ወይ ከዛ ግን የዛኔ ራሴን ማጥፋት ፈለግኩኝና ቁጭ ብዬ አሰብኩኝ፣ በምን ላጥፋ ራሴ። ተቀብለህ አዎ ደፍነት ገባሽ። ከዛ በምን ላጥፋ ራሴ ግን ልቤ ላይ የሆነ ነገር ነው የሰማሁት። የሆነ ድምፅ ሰማሁ። ያቺ ወደ ከአሜሪካ ወደ ካናዳ እንዲሄድ ያደረገችኝ ድምፅ ወደ ካናዳ ገብቼ ሞንትሪያል ወደ ቶሮንቶ እንዲሄድ ያደረገችኝ ድምፅ አሁን ተናገረች። ለምን እንደሆነ አላቅም። እሷን ደግሞ እሰማታለሁ። ሁሌ እሷን አምናታለሁ። ለምን እንደሆነ አላቅም። እግዚአብሔር ነው። የዛኔ ምናለችኝ ያቺ ድምፅ፣ ራስህን አይደለም ማጥፋት የፈለግከው ወይም ደግሞ ህይወትህን አይደለም ማጥፋት የፈለግከው የድሮ ማንነትህን ነው ማጥፋት የፈለግከው ገባሽ ለያየኋቸው። አንዳንዴ የራሳችን ማጥፋት ስንፈልግ የሆነ በቃ በአጠቃላይ ሁሉም ነገር ማጥፋት የምንፈልግ ይመስለናል። ግን እነዛ ድምፆችን ነው ማጥፋት የፈለግነው። በቃ መቶ የፈለግነው ወደኋላ መግደል የፈለግነው ነው እነዛ ድምፆችን ነው፣ እነዛ የበታችነት ስሜቶችን ነው፣ ሰው አስደሳችነት ነው። እነዚህ ሁሉ ድምፆች ማጥፋት ፈልጋል። ስለዚህ ሊያያቸው የሚል የሆነ ልቦና ነው አርኖ እውቀት ግን ነበረኝ፣ እዚህ ላይ ተሰማኝ ማለት ነው። ስለዚህ መሞት አይቀር የድሮ ማንነቴ መግደል ይችላል ማለት ከሆነ አልኩ ዊችዝ እንደ አዲስ መጀመር ማለት ከሆነ አዎ። በአጠቃላይ ከምሞት ለምን ጀስት አልሞትም? ይነ ሳምሃው የሆነ ነገር ይሞታል በእርግጠኝነት አደለ? አነጋገሬ ይሞታል፣ ዝቅተኝነቴ ይሞታል፣ ድንዋይነቴ ይሞታል፣ እፍረቴ፣ ፍርሃቴ፣ ሁሉም ነገር ይሞታል ማለት ነው። ይሞቱ ምናምን ምናገባኝ። ግን ከነዛ ሞት ከዛ ሞት ውስጥ የሚሞቱ በጣም ብዙ ሰዎች አሉ ውጭ የማይጠቅሙኝ ጓደኞች ይሞታሉ፣ ከነዛ መጥፎ እንትኖች ውስጥ ገባሽ። እነዛ ልጥፍ ያልኩባቸው የወደድኳቸው ሰዎች ይሞታሉ፣ የማይጠቅሙኝ ናቸው። ይዘ ቤተሰቦቼ ያላቸው አመለካከት ይሞታል። በአጠቃላይ ከሰዎች ከኔ የሚጠብቁት ነገር መሞቱ አይቀርም፣ ይሞታል። እሱም ገባሽ። ሰው አስደሳችነት ይሞታል። ከዚህ በላይ ደግሞ ምንም የለም። ውጭ ሰገጥኩ ማለት ነው። ገባሽ አለ ማለት ነው። ዛ ቁጭ ምን አደረኩ ይመሰለሽ? ቁጭ ብዬ ደብተሬን ገለጥኩኝና ጻፍኩት። አዶናይ እግዚአብሔርን ነው የሚልሽ። እንደ ሙቪ ፕሮዲውሰር ነው የሆንኩት። በስነ ስርዓት አድርጌ ጻፍኩት። አዶናይ ማን መሆን እንዳለበት፣ የሰውነት የቅርጽ ጻፍኩት፣ አረማመዴ ጻፍኩት፣ ሰው እንዴት ሰላም እንደሚል ጻፍኩት፣ አነጋገሬ ጻፍኩት፣ እንዴት ነው ቀና ምለው፣ ያለኝ መኪና፣ የምኖርበት ቤት፣ የምደርስበት ደረጃ፣ ሁሉም ነገር፣ እያንዳንዱ ጻፍኩት። እንደ ሙቪ ነው የምልሽ፣ እንደ ፊልም። ይህ ነው መሆኑ፣ ይህ እፈልገዋለሁ፣ እሆናለሁ፣ እራምዳለሁ። በየሰከንዱ ደግሞ እንደ ዘበኛ ጠብቃለሁ፣ ይህ መሆኔን አረጋግጣለሁ። የአይዙሮ ማንነት አይመጣም በምንም ታምር። ከዛች ቀን ጀምሮ አዲሱ አዶናይ የተፈጠረ ዝ ወደ አዲስ ቤት ሙቭ አደረግኩኝ፣ ቲክቶክ ጀመርኩኝ፣ ጀመርኩ እየተጃጃልኩኝ፣ አውቄ አዲስ ማንነት የነፃነት ማንነት፣ የኩራት ማንነት፣ ራሱን የሚወድ ማንነት። መስታወት ላይ ቆምና እኔ የማየው ምንድነው መሰለሽ ስታስጠላ የሚል ድምፅ አለ። ስቲል አሁንም ባይዘወይ፣ ግን ደግሞ አልሰማ ማን አባህና አንተ ን አይደለም ክድት ያ መጥፎ ድምፅ መክዳት ጀመርኩኝ። ከዳሁት። ታዛዥ ነበርኩኝ እኮ ለዛ ድምፅ። መጥፎ ነው በቃ። ለምን እንደሆነ አላቅምቀ ሺ ነበር። አሁን አልሰማህም። ማን አባህና አንተ? አልሰማህም። ለምን አባህ ነው ዝቅ የምታደርገኝ? ማን ስለሆንክ ነው? አይ ቲንክ ንዴትም ይጠቅመናል አንዳንዴ ባይዘወይ ንዴት ከድክመት ያወጣናል። መናደድ ጀመርኩኝ። ቀራ ሴና ያለው መስታወት ላይ ስታስጠላ አስጠላ። ወፍራም ነው ዝም ብሎ ወፍራም አይደለም፣ ገራሚ ቅርጽ ነው ያለኝ። ከዛ እምነት ተነስቼ ስፖርት መሄድ ጀመርኩኝ። አቅም አገኘ። በሁለት ዓመት ያላገኘሁት የሰውነት ለውጥ በስድስት ወር አገኘሁት። ለምን እምነቴን ቀየርኩታል። ነኝ ብዬ አመንኩኝ። ያ ሰውነት የኔ ነው ወይ ከሀሳብ ነው። ብዙ ነገር የሚጀምረው ስናምንበት፣ ያመንበት ነገር ሁሉ ይሆናል። ከዛ ጀመረ ቲክቶክ ጀመረ። መጃጃ አልጀመርኩኝ አውሁሉ ብዬ ባይዘ ለምን? እልህ ያዘኝ። ከዛ የድሮ ድምፅ ጋር ሰው እንደዚህ እኮ እያለ ነው እየተረበ እኮ ነው። ኧረ ተደበቅ ና መነባና አንተ አልደበቅም። ያው አሳይሃለሁ፣ ወጥቼ የሆነ ነገር አደርጋለሁ። ከባሻ ከዛ ሰው አይን ውስጥ ገባኝ በፍጥነት በወር ውስጥ መቶ ምናምን ሺ ፎሎወርን ያደግኩት ስጀምር፣ ቲክቶክ ወዲያውን መቶ ምናምን ምን አልክ? ግን እንደው የመጀመሪያ ትንህም ስለነበረና ሁሉ ሰው ፎሎወርስ ስታገኝ ደነገጥኩ አይደለም? ተጃጅዬ ነው ባይዘው እንደውም ያ ሁሉ ያሳደግኩት መቶ ምናምን ሺ እንግዲህ አሁን ሰዎች የሚፈልጉት አይነት ሰው ነበርኩ ሰዎች የሚያዙት የምታዘዝ ልጅ ነበርኩ ፍርሃት ያለኝ ልጅ ነበርኩ ብልሃል እንግዲህ እና አንተን እራስህን እንደዚህ ሰዎች የሚከተሉ አድርገን ለማሰብ በጣም ጊዜ የሚፈልግ ነገር ይመስለኛል አይደል በጣም በጣም ሰው እንደዚህ ፎሎወር ድንገት ስታገኝ መቶ ሺህ ተሰርፕራይዝ ለምን መሰለሽ አስታውሳለሁ መቶ ሺህ ከመግባቴ በፊት ማለት ነው ስክሪን ሴቨር አድርጌው ነበረ ፕሮፋይል ፒክቸሬ ላይ ምን ይላል ያቺ ስንት ነው 45 ፎሎወር ነበረ። ቪዲዮ ፖስት ስል ፎሎወር ሉዝ አድርግ ነበረ። እሷን አጠፋኋት እና ኤዲት አድርጌ መቶ ሺ አልኳት። ከዛ ዋል ፔፐር ላይ ያደረግኳት አያት አለው፣ የኔ ነው መቶ ሺ ነ ክድት ክድት። የማይጠቅመኝ ነገር እከዳለሁ። ባይዘ ወይ ኢትዮጵያ ስመጣ ታስታውሻለሽ፣ በጣም ብዙ ሰው ሲያንቋሽኝ ነበረ። በጣም ብዙ ሰው አስታውሳለው። እንደውም አንዲት እናት የሀዘን ልብስ ለብሳ፣ ቀሚስ ለብሳ፣ ጥቁር ማለት ነው ልጆች የገደልክብኝ ብላ የወጣችበት ጊዜ አስታውሳለሁ እራስህን ከዚህ ወጥቻለሁ ብለህ እናንተም እዚህ ውስጥ ያላችሁ በዚህ መንገድ ትወጣላችሁ ብለህ ምሳሌነት ነው ለእኔ የሚታየኝ፣ እዛ ውስጥና ትምህርት ነው የሚታየኝ። ሰው የተረዳበት መንገድ ግን ያ አልነበረም። ከዚህ ቆርጠው ጉድ አደረጉኝ። ይሄን ቆራርጠው ተጠቀሙበት፣ አሸነፉኝ። ይህም አሁን አንዱ የምትሰራበት መንገድ ነው ብዬ አስባለሁ። ይህን ስትፈለግ በብዙ መንገድ አይደል የምትፈተነው ያንን ፈተና ስታልፍ ጀግነት ትወጣለህ ብዬ አስባለሁ ትልቅ ሽንፈት ነበር ለኔ ምክንያቱም እኔ አሁን በመንፈሳዊ ደረጃ ነው የምሰራው ብዙ ሰዎች ከስቃይ እንዲወጡና ከዛ ከጎናቸው ላለ ሰይጣን ከሱ እንዲላቀቁ የኔ አላማ ነው ግን ሰይጣኑ አሸነፈ ይዛኔ ውጭዝ የማይሆን ቃል ትንጥ ቃል ቆርጦ አወጧት የአራት ሰዓት ነገር ነበር ምክር ነበር የሰጠሁት ከዛ አራት ሰዓት የሰላሳ ሰከንድ ቪዲዮ አውጥተው ለቀቋት ሀገር ሙሉ አየት ሀገር ሙሉ ደግሞ ች የሰላሳ ሰከንድ ተጠቅሞ እኔን ለማጥቃት ወሰነ ማለት ነው ግን እቺ የነገርኩሽ 360 ዲግሪ እቺ ክቧ ማለት ነው። የውሸት ደስታ ሰጣለው ይልሃል፣ ሰይጣን ያቀርብልሃል። እነዚህ ምርጫዎች በጣም አሉ። ከውሸት ደስታዎች ሰይጣን የሚያቀርባቸው እነሱ ጋር ለምንድን ነው የምትሮጠው? ከዚህ መውጣት አልችልም ብለ ተዳክመ አምናሃል። በቃ ስቃይ እንደዚህ በቃ ምን ያጭራንቅሻል? ሁሉም ነገር አለሽ። ለማምለጥ እሱ እነሱ ናቸው ምርጫዎች፣ ለሰው መናገራቺ፣ መውጣታቺ፣ ሰው እሱ በቃ ጊዜያዊ እሱ ጋር ትገቢያለሽ። ከዛ ውጤቱ ደግሞ ደሞ ምንድነው ቁጭት ነው፣ ጸጸት ነው ጸጸትና ቁጭት ደግሞ ሰይጣን የሚጠቀምባቸው ታላላቅ ኃይል ናቸው። የሰይጣን ከባሻርለ አንድ ሰው ጸጸት ላይ ከሆነ በጣም ደካማ ነው። ምንም ነገር መቀየር አይችልም። ሁሌም ያለፈው ሕይወቱ ላይ ይኖራል። ከባሻርለ ከዛ ጸጸት የምንወጣው በምንድን ነው? ብከዝ ጸጸቷን ካወጣናት ከሕይወታችን እናሸንፋለን። ከባሻርለ አሁን እኔ ከነዚህ መጥፎ የሆኑ ሱሶች የወጣሁበት በምንድን ነው? በይወና ነው ለራሴ የዋህ በመሆን በመረዳት ፈሪ ነኝ፣ አፍራለሁ፣ እጨናነቃለሁ፣ ራሴን እንጠላለሁ፣ ከሰው በታች ነኝ ብዬ አስባለሁ። ግን ለራሴ የዋህ ነኝ። ችግር የለውም። እንዴት እዚህ እንደመጣሁ አላቅም። እንዴት ራሴ እንደዚህ እንደጠላሁ አላቅም። ግን ለራሴ የዋህ ሆናለሁ። ዛሬ ለራሴ የዋህ ሆኜ አላቅም። ባይዘ እድሜ ልኬ ለራሴ ጨካኝ ነበርኩኝ። ለምን? ለምንደው ራሴን ምኮረኩመው በየቀን? ለምን? ማን ያደርገኝ? ማን ያስተማረኝ? ገባሻ አይቲንክ ምርጫ ነው ምርጫ ልንሁሌም በየቀኗ ግን ራሳችን የራሳችን ጠላት የራሳችን ሰይጣን እንድንሆን ምክንያቶች እየተሰጡን ያደግ ነው። ማን የሰጠን? በመንፈሳዊ ደረጃ ነው የተሰጠን። እንደ ሀገር አንተ በታችን፣ አንተ ቆንጆ አይደለህም፣ አንቺ እኮ እንደዚህ አይገባህም እኮ አይገባህም፣ ተደበቂ፣ እንደዚህ በል። ለምንድን ነው የምመርጠው? ኦኬ፣ እነዚህ ድምጾች እየሰማኋቸው ነው፣ ግን የዋህ መሆንን እመርጣለሁ። ለራሴ የዋህ ሆናለሁ። ይህ ነው በቃ። ለመጀመሪያ ጊዜ በህይወቴ እስኪ የዋህ ሆኜ ልየው ዛሬ ልምረት ሌ እስኪ ዛሬ ገባሻ? አለ አይ በቃ የማይሆን ነገሮች አድርጊያለሁ። ሱስ ውስጥ ነኝ። በቃ ጭንቀት ውስጥ ነኝ። ብልሽልት በላይ ሁሉም ነገር ተበላሽተዋል። ግን የዋለውን